አሁን ጧት በጧት መልስ ገባ። እሱ ነው ቁጥር አንድ ሰላም ነው ዞሮ ዞሮ። እና አላፊ አመራር የለው ነገር ከባድ ነው። ምን ሴቱን ሁሉ ገብተውበት ተነበሳሉ። አሁን አብሮ የኖረ ሰው አሁን ይሄን ያደርጋል። ስማ፣ አማራ መሆኔ እራሱ ዛሬ አስጠላኝ። ከዚህ ናል በጣም በበቀደም እያለቀሱ ደውለውልኛል። አራብ በቀደመ ዛሬ ደግሞ ተደግሟል። ማን ነው የሚያደርገው? ሻይቀን የተዋለ መልኩ ነው። አፀዴ የምትባለውን ዛሬ አስገድዶ ያደፍሯታል። አፀዴ የምትባለው ነው፣ ነጭ በአንቺ ዘመር ያ አፀዴ የምትባለው እሷን ደግሞ ዛሬ ደግሞ እንትራባት ዛሬ አንተ በቀደመ መብሬ ነበር፣ ዛሬ ደግሞ መልኩ ነው ጀቷ ባለበት

የሚያመላክት ዝርዝር ነው። አንድ ቤት አሁን ምን አድርገዋቸው ነው ይሄን ያህል እንደው ሴት አልጠፋ ሴት አለበት ነው የከረሙ ይሄን ያህል ምንድን ነው ጉዳያቸው? ጉድ ጉድ ታም ጉድ። እንዲያው በጣም እያሳዝን ነው ያለው ነገር። ለሻርቃም ደውልለት ላልተም የሚገረው በአስቸኳይ መፍትሄ እንድትሰጥ መሆን አለበት። እንደዛም በበላይ ሆኖ አንዲት ማመልከቻ ብታስገቡ ማን ነው ቢሰማት? እንገላችኋለን፣ እንራሽናችኋለን የሚባል ነው ዛቻን እንግር ጋር የሚሰጣችሁ ያለ እንጃ፣ በጣም የሚያሳዝን ነው። ዞሮ ዞሮ እና እንዴት ነው እንደማን ነው ነው ሰላም